ቁጭ በሉ፣ ቁጭ በሉ። ይሰማል። ጥላ ነው፣ ደስ ይላል ቦታው። ሁላችሁም ቁጭ በሉ። አሁን እንግዲህ የማጠቃለያ የድካማችን ሁሉ ማሳረጃ ወንጌሉ ነው የሰበሰበን በወንጌሉ ታሪክ በዕለቱ የተፈጸመው ድርጊት የመድኃኒዓለምን ለኛ ሲል የተቀበለውን መከራ የሚነግረን ወንጌል ነው። ከሁሉም በላይ ማለት ነው እና፣ ቁጭ በሉ ይው ፊት ለፊት ያላችሁ ቁጭ በሉ። አዎ፣ የአቧራ የመንደር አቧራ ማደላ ቁጭ በሉ ቁጭ በሉ። በረከት ነው። በእምነት ስሙም እምነት ነው። እዚህ ያለው አፈሩ እምነት ነው የሚባል ቢቀቡት በሽታ ይፈውሳል፣ አይን ያበራል። በእምነት ማለት ነው። እንደ መንደሩ አትዩት። የወም ተሄሉ ምስሌ ውስተ ገነት በሉ። ስ ሁላችሁም ዛሬ በሉ፣ ከእኔ ጋራ በገነት ትኖራለህ ዛሬ ከኔ ጋራ በገነት ትኖራለህ። አዎ የጌታችንና የአምላካችን የመድኃኒዓለም የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ቃል ቅዱስ ሉቃስ ከሰባ አንዱ የጻፈው ምዕራፍ ሀያ ሦስት ቁጥር አርባ ሦስት ላይ ነው የሚገኝ። የተከበሩ አባ ገብረ መድን ሞላ እንዲሁም ደግሞ ሁላችሁም የአድባራት አለቆች፣ በየስማችሁ በየማዕርጋችሁ ሊቃውንተ ቤተ ክርስቲያን፣ ቀሳውስት፣ ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ምዕመናንና ምዕመናት፣ ወጣቶች፣ ሕፃናት ጭምር ከሩቅም ከቅርብም የመጣችሁ እንደምን አረፈዳችሁ? እንደምን ቆያችሁ? እግዚአብሔር ይመስገን። አሜን። እሺ፣ እንግዲህ በተቻለ መጠን አሁን እንደነገርኳችሁ በመጣችሁበት ሁሉ እንዲሳቃ ዝምላችሁ አልመጣችሁም። ቃሉን ስንሰማ ነው። እርግጥ በትምህርት ደረጃ ያው መዝሙሩ ሁሉ ትምህርት ነው። እናንተም እዚህ መገኘት ትምህርት ነው። አሁ ዝምላችሁ አልተገኛችሁም። ስለዚህ ደግሞ ያን ሁሉም የሚያብራራ ያን ሁሉም የሚተረጉም ወንጌሉን አሁን የጠቀስኩትን ያው ረዳት ጥቅሶችንም የጨማመርን ለተወሰነ ጊዜ እኔ ጋር እንቆያለን። ቅድም ደግሞ የደብሩ ሰበካ ጉባኤ ልማት ክፍል ያቀረቡትንም አትርሱ። ያው ለእናንተ ሰፋ ያለ ቦታ እንዲኖር ሕዝቡ ብዙ ስለሆነ በባለሙያው ሁሉ ነገር ተስተካክሎ እንዳለ አጥር ባላገላለጥ ገልጠውልናል። እሱንም እናያለን። በዚህ በኩል እባካችሁ ቁጭ በልበሉ። እናንተ ምመናኑ አሁን አትስጡት። አሁን ቁጭ በልበሉ ዝምሉ። እግዚአብሔር ያለ አሁን እናንተ ቃሉን ይስማ። ፊት በእግዚአብሔር ስም እየነገደ እግዚአብሔርን ቃል አይሰማ። ቁጭ በልበሉና ኋላ ቃሉም ሰው የለም ከእናንተ ካህናቱ አንጡና እዚህ ያስቀምጡ። እዱ አንጡ፣ አይዟችሁ፣ ብድግ በሉ። ወጣቶቹ እዚህ አምጣችሁ ያምጣችሁ። ቁጭ በል ቃሉን ይስማ። የምመናን ምጽዋት አይደለም። የእግዚአብሔርን ቃል ስማ እንዲፈውስ። የገቢ ምንጭ አድርገውት እናንተ ሰበካ ጉባኤያችሁም ውስጥ ለምን ታስገባላችሁ? እንዲህ ውጭ ነው እንጂ ምኑን ነው የምጠብቁት? ወዲ አምጡ፣ ሰውየው ይባረክም አምጡ፣ ኋላ እንሰጠዋለን። አለበለዚያ ደግሞ ውጩ ሰዱት ውጭ

ትረሱታላችሁ ለመስጠትም ቃሉን ነው፣ ለመቀበልም ቃሉን መስማት ነው። ለሁሉም ነገር ስጡ እኮ ነው የምንል የምናስተምረው፣ እንድሰጡ ነው። ግን ስጦታችሁ ደግሞ አድራሻ እንዲኖረው በማን ስም ብላችሁ፣ ለምን ብላችሁ። ዝም ብሎ የልመና ማዕከል አይደለም ቤተ ክርስቲያን። የጸሎት ማዕከል የንሳ የጾም የያዘን የፍቅር አላማውን ወቁት። የግቢው እግዚአብሔርና ሰው የሚገናኝበት ነው እንጂ የነቢጦች ሳንቲ መለመኝ አሉ። ይህን በጅራፍ ገርፎ አስወጥቶት ነበር። ተመልሶ እንደገና ቆጠቆጠ እንጂ እግዚአብሔር ይህን እንዲ ያለውን አውጥቶታል። ያው ሰምታችሁ ከሆነ በዚህ በንኩራብ በሶስተኛ እሁድ ይህን ነው ቤቴ የጸሎት ቤት ነው አውጡ ብሎ ከቀጡን ሁሉ አስወግዷል እና ዛሬ ለእኛ የተዋለውን ውለታ ያደረገልንን ዝምኖ በስሜት ሳይሆን ትርጉም ባለው መልኩ እንድታዳምጡ ነው። መዝሙሩ ሊቃውንቱም በእውነቱ አውርድዎ እምዕፅ እያሉ የደጋጎችን ታሪክ ከተሰቀለበት አወረዱት ሳይፈሩ እሱን ያገኘ ያገኘናል ሳይሉ ከመስቀል አውርደው እንደ ባህሉ እንደወጉ ሽቱ ቀብተው በስርዓት ቀበሩት ይላል። ይሄ የታደሉት ሰዎች ነው። በሌላ ደግሞ ወጣቶች የክፉዎችን ደግሞ ፍጹሙን ንጉሱን አንገላቱት፣ ፈረዱበት፣ እራሱም በዘንግ መቱት። ሁለቱ እንግዲህ እድል እኒህኞች ከመስቀሉ ላይ አወረዱት ነው፣ እዚያ ሐሞት ከሚጠጣበት ላይ እነዚህ የታደሉት ናቸው። እኛ ደግሞ ርጉማኑ ው በዘንግ መቱት ራሱ ሎቱ ስብሐት እና እንግዲህ እኛም እንደው ይሄኛው ከመስቀል የማውረድ እድል ዛሬ ብዙ ሰው መስቀል ላይ እያንዳንዳችሁ መስቀል ላይ ናችሁ። ከመስቀል የምትወርዱበትን ነገር ነው የምንነግራችሁ። ያኛው ማ ምን ዛሬ ምን ቸግሮ አይደለም። በዘንግ ዛሬ ሰው ልጅ በሌላ ነው እየተሰቃየ ያለው። እና አዳምጡ። ብትቀመጡ ጥሩ ነበረ። አዎ ቁጭ ብትሉ አሁን ምን አለ? ቁጭ በሉ። ውስጥ ታዘዙ በሉ በሉ በሉ ቁጭ ቁጭ ቁጭ ብትባሉ ደግሞ ታይ ቦታ የለም ነው የማልሰልም ይሉ እጃቸውን ዲ ይሁን እንግዲህ እንዳትደግሙ እኮ ነው እንጂ ለእኔማ ምን ችግር አለ፣ ለእናንተ ነው። ለምን ልጆች ሽማግሎችን ቦታ አሰጧቸው? ወጣቶች ብትቆሙ አሁን እነሱ ሽማጋግሎችም እስቲ አስቀምጧቸው፣ ወግ ድረሳቸው። ሽማግሉ እየተንቀጠቀጡ ቁማው፣ እናንተ ወጣቶች አሁን ለእናንተ ብትቆሙ ኤክሰርሳይዝ ነው፣ ለሽማግሎች ግን ከባድ ነው። በሉ ልጆች፣ ሉዚ በሉ እና ቆም በሉላቸው። እኔ እንዴት ሁልስ ገባ ሲወጣ ምን አድርጌ ላስተምርታለ? ጆሮውን ካልሰጠል ምን ብሎ ነው ትምህርት የሚሰጠው? እ ዎ እንግዲህ ዛሬ በሉ የሰማ ይስማ። እንግዲህ አሁን ቅድም እንዳልኳችሁ ዛሬ ከኔ ጋራ በገነት ትኖራለህ፣ ነው። እስቲ ድገሙት። ዛሬ ከኔ ጋር በገነት ትኖራለህ። ይሄ እኮ ነው መልእክቱ። ዛሬ ሁላችንም እግዚአብሔር ጋር ቤት ልንኖር ነው የመጣ። በቃ ይሄ እኮ ነው መልእክቱ። ሌላም ማለት እንግዲህ ትንሽ የምነግራችሁ ገነት ምንድን ነው? ማን ነው ይሄን ያለው? ለማን ነው? በቃ ከዚያ በፊት ሰው የት ይኖር ነበር? እኒህን ሀሳቦች ነው የምትይዙ። እንግዲህ ይሄን ያለው ያው ዛሬ እኛን ሊያከብረን ያከበረን ዓለምን ያዳነው መድኃኔዓለም ነው ይህን ቃል ያለው። የተባለው የተነገረው ደግሞ እድሜውን ሁሉ ዘመኑን ሁሉ በውንብድና በዝርፊያ፣ በቅሚያ ሰውን ሲያሳዝን እንዲያም ሲል ደግሞ ሲገል የኖረ ወንበዴ ሽፍታ ነው። ከዚህ ቃል በፊት ነው እንጂ አሁንማ የተቀደሰ ሰው ነው። እና እንግዲህ እንዴት ለዚህ ሰውዬ ምን ብሎ ነው እንዲህ አለው ስንል ያው ስቅለቱን እናውቃለን ዛሬ ዋናው ነገር በመስቀል ላይ መዋሉን በመስቀል ተሰቅሎ ዓለምን ማዳኑን፣ ሲኦልን መበርበሩን፣ ነፍሳት ሁሉ ከሲኦል መውጣታቸውን የተዘጋው ገነት ይሄ የቅድሙ መከፈቱ ዝግ ነበር ከዚያ በፊት እና ይህን ያረገው መድኃኔ ዓለም አጋጣሚ ሆኖ ሁለት ወንበዴዎች አንዱ በቀኝ አንዱ በግራ ተሰቀሉ አብረው እና በቀኝ ላለው ሰው ነው የቀኙ ሽፍታ ይባላል። ፈያታዊ ዘያማን በቀኝ በኩል የተሰቀለው። በግራም ደግሞ አለ ያልታደለስ ከመስቀል ግራ የገባው እድሉን ያልተጠቀመ እና በመስቀሉ ተሰቅለው ሳለ በግራ ያለው ፈጣሪውን ተሳደበ ይላል። አንተ ክርስቶስ ከሆንክ አንተንም እኛንም አድን አለ። እስቲ እንግዲህ ሰው በራሱ ኃጢአት፣ በራሱ በደል መስቀል ላይ ተሰቅሎ እንዲሁ የመሬቱ አልበቃ ብሎ መስቀል ላይ ሆኖ ደግሞ